በስም አብ ወወልድ መንፈስ ቅዱስ አህዱ አምላክ። መጽሐፈ ሲራክ ምዕራፍ 21 ልጅ ሆይ የበደልከው በደል የሳትከውም ነገር ቢኖር እንዳትደግም ተጠንቀቅ፣ ስለ ቀደመው ኃጢአትህም ንስሐ ግባ። ከክፉ አውሬ እንደሚሸሽ እንዲሁ ከኃጢአት ሸሽ። ካገኘች ግን አትለቅህም፣ ጥርሷ እንዳንበሳ ጥርስ ነው፣ የሰውንም ነፍስ ታጠፋለች። ሁለት አፍ እንዳለው የተሳለ ሰይፍ ኃጢአት ሁሉ እንዲሁ ናት፣ ካቆሰለችም ለቁስሉ ፈውስ የለውም። መመካትና መኩራት ትዕቢትን ባለጸግነትን ያጠፏታል፣ እንደዚሁም የትዕቢተኞችን ቤት ያጠፋሉ። ድሃ በሚለምንበት ጊዜ አፉን እስከ ጆሮው ይከፍታል፣ ጩኸቱም ፈጥኖ ወደ እግዚአብሔር ይደርሳል። ምክርን የሚጠላ ሰው ኃጢአተኞችን ይከተላቸዋል፣ እግዚአብሔርን የሚፈራ ሰው ግን በመከሩት ጊዜ ልቡናውን ይመልሳል። ንግግርን የሚችል ሰው ከሩቁ ይታወቃል፣ ለብልህ ሰውም የተሳተው ኃጢአቱ ይታወቀዋል። በብድር ገንዘብ ቤቱን የሚሰራ ሰው ህንፃው እንደ ክረምት ግንብ ነው። የኃጢአተኞችም አንድነታቸው እንደ ገለባ ክምር ነው። ፍጻሜያቸውም ለሳት ነበልባል ይሆናል። የኃጢአተኞች መንገድ ጎጻጎጽ ነው፣ መውጫዋም ገደል ነው። ልቡናውን ያጸና ሰው የእግዚአብሔርን ሕግ ይጠብቃል። እግዚአብሔርን የመፍራትን መጨረሻዋ ጥበብ ነው። ያልተማረ ሰው ጠቢብ አይሆንም፣ ተምሮም ውርደት የሚበዛበት አለ። የብልህ ሰው ሐሳቡ እንደ ክረምትዋ ብዙ ነው፣ ምክሩም እንደ ሕይወት ውሃ ይመነጫል። ያላዋቂ ሰው ልብ እንደ ሰባራ ማድጋ ነው የሰማውን ነገር ሁሉ መጠበቅ አይችልምና። አስተዋይ ሰው የጥበብን ነገር በሰማ ጊዜ ያደንቃታል፣ ዳግመኛም በእርሷ ላይ ይጨምራል። አላዋቂ ልቡና ግን ከሰማ በኋላ ይተፋል፣ ወደኋላም ይመልሰዋል። የአላዋቂ ሰው ነገሩ በራቀ ጎዳና እንዳለ እንደሚከብድ ሸክም ነው። የብልህ ሰው አንደበት መወደድ ግን መልካም ነው። የብልህ ሰው ነገሩ በጉባኤ ይሰማል፣ ነገሩም ወደ ልብ ይገባል። ጥበብ በአላዋቂዎች ሰዎች ዘንድ እንደ ፈረሰች ቤት ናት። የአላዋቂ ሰው ምክርም የማይወደድ ነገር ነው። የአላዋቂዎች ትምህርት እንደታሰረ እግር ነው። የአላዋቂዎችም ልቡና ቀኝ እጁን እንደታሰረ ሰው ደካማ ነው። አላዋቂ ሰው በሳቀ ጊዜ ቃሉን ቃሉን ከፍ ያደርጋል። ብልህ ሰው ግን በጭንቅ ከንፈሩን ፈገግ ያደርጋል። ጥበብ በአስተዋይ ሰው ዘንድ እንደ ወርቅ ጌጥ ናት፣ በቀኝ እጅ እንዳለም አምባርም ናት። የአላዋቂ ሰው እግር ፈጥና ወደ ቤት ትገባለች። በትምህርት የተፈተነ ሰው ግን የሰውን ፊት ያፍራል። አላዋቂ ሰው በደጃፍ ሆኖ የሰው ቤትን ይመለከታል፣ አዋቂ ሰው ግን በውጭ ይቆማል። ለሰው በበር ተጠግቶ ማድመጥ አላዋቂነት ነው፣ በአዋቂ ሰው ዘንድ ግን ይህን ነገር ማድረግ እጅግ አሳፋሪ ነው። የለፍላፊ ከንፈር የማይመለከተውን ይናገራል፣ የጠቢባን ቃል ግን በሚዛን የተመዘነች ናት። የአላዋቂዎች ልባቸው በአፋቸው ነው፣ የአዋቂዎች አፍ ግን በልባቸው ነው። ኃጢአተኛ ሰው ሰይጣንን ቢረግመው ራሱን መርገሙ ነው። ሐሜተኛ ሰው ሰውነቱን ያረክሳል። ባደረበትም ቦታ ራሱን ያስጠላል። መጽሐፈ ሲራክ ምዕራፍ 22 ሰነፍ ሰው በተቀመጠበት ቦታ እንደ ዋሻ ድንጋይ ነው። በጽኑ ስንፍናው ሁሉን ያቦዝናል። ሰነፍ ሰው በተኛበት ቦታ እንደተጣለ ፈረስ ነው። የነካውም ሰው ሁሉ እጁን ያራግፋል። ያልተቀጣ ልጅ ለአባቱ አፍረት ነው። ያልተቀጣች ሴት ልጅም የጎሰቆለች ትሆናለች። ብልህ ሴት ልጅ ባሏን ትወርሳለች። የምታሳፍር ሴት ልጅ ግን ለአባቷ ሐዘን ናት። አባቷንም ታሳፍራለች፣ ባሏንም ታሳፍራለች። ደፋርም ናት፣ በሁለቱም ዘንድ ጥፍ ትዋረዳለች። ባገኘበት ቦታ ነገሩን የሚናገር ሰው በልቅሶ ቤት መሰንቆ እንደሚመታ ሰው ነው። ግርፋትና ተግሣጽ ሁልጊዜ ብልህ ያደርጋል። ሰነፍ ሰውን የሚያስተምር ሰው የተሰበረ ገልን እንደሚጠግን ሰው ነው። የተኛ ሰውንም ከጽኑ እንቅልፍ እንደመቀስቀስ ነው። ለሰነፍ ሰው የሚነግር በጽኑ እንቅልፍ ለተያዘ ሰው እንደሚነግር ነው። ነግራው ከጨረስክ በኋላ ምን ተናገርክ ይልሃል። ብርሃኑ አልፏልና ለሞተ ሰው አልቅስለት፣ አእምሮም ጠፍቷልና ለሰነፍ ሰው አልቅስለት። ከሞተ በኋላ አይመለስምና ለሞተ ሰው ታለቅስለት ዘንድ አገባብ ነው። ከመሞቱ መኖሩ ይከፋበታልና ለሰነፍ ሰው በሕይወት ሳለ አልቅስለት። ሰዎች ስለ ሞተ ሰው ሰባት ቀን ያለቅሱለታል፣ ለሰነፍና ለኃጢአተኛ ግን በሕይወት ዘመኑ ሁሉ አልቅስለት። ከሰነፍ ሰው ጋራ ነገርን አታብዛ፣ አእምሮ ከሌለውም ሰው ጋራ አትሄድ፣ ወደ መከራ እንዳያገባህ አንተንም በእርሱ ስንፍና እንዳትነቀፍ ተጠበቅ። ከእርሱ ራቅ፣ ሰውነትህም ታርፋለች፣ ይቀልሃልም። በእርሱም ስንፍና አንተ የምትጎደው የለም። ከአረ የሚከብድ ምን አለ? ሰነፍ ከመባልስ የሚከፋ ምን አለ? ከሰነፍ ሰው ጋር ከመኖር ጨውና ሸዋ ብረትን ብትሸከም ይሻላል። ማገሩ ያማረ በግንብ የታሰረ ቤት በምድር መናወጥ ጊዜ እንደማይፈርስ የብልህ ሰው ምክርም በጽኑ ልቡና እንዲሁ ነው፣ ቀጥሮም ለዘላለም አይወድቅም። በአዋቂ ሰው ምክር የጸና ልቡናን በግድ በግድግዳ ላይ እንዳለ ያሸዋ ምርግ ነው። በነፋስ ፊት ያለ ገለባም ነፋስ በነፈሰ ጊዜ እንደማይቆም ያላዋቂ ሰው ሀሳብ የሚያስፈራው ሰው ቢኖር በማይቆም በፈሪ ሰው ልቡና ዘንድ እንዲሁ ነው። ዓይኑን የሚጠነቁል ሰው እንባውን ያወርዳል። ልቡናውንም የሚነካ ሰው ጥበብን ያሳያል። በወፎች ድንጋይ የወረወረባቸው ሰው ያባረራቸዋል። በወዳጁም የሚዘብት ሰው ወዳጅነትን ያጠፋል። በወዳጅ ላይ ሳይፍን ብትመዝ ተመልሶ ወዳጅህ ይሆናልና ተስፋ አትቁረጥ። ነገር ግን ብትላገድበት አፍህንም በእርሱ ላይ ከፍና ዝቅ አድርገህ ብትናገር ብትሰድበውም፣ ምክሮንም ብታወጣበት ብትከዳውና ብታሳዝነው በዚህ ነገር ወዳጅ ሁሉ ይሸሻል። አንተም ድሃ ብትሆን በደስታው ጊዜ ከእርሱ ጋር ደስ ይለ ዘንድ ከባልንጀራ ጋር ታማኝነትህን ጠብቅ። ቢቸገርም ቢቸገርም፣ ርስቱን ባገኘ ጊዜ ከእርሱ ጋር ደስ ይልህ ዘንድ ከእርሱ ጋር ታገዝ። የእሳትም የጭሶትነት ይቀድማል፣ እንደዚሁም ደም ከማፍሰስ ጠብና ክርክር ይቀድማል። ወዳጄን መሰወር አላፍርም፣ ከፊቱም አልሰወርም። ነገር ግን በእርሱ ምክንያት ክፋት ብታገኘኝ የሰማ ሁሉ ከእርሱ ራሱን ይጠብቅ። ለአንደበቴ ጠባቂ ማን ባኖረልኝ፣ በእነርሱ እንዳልወድቅ አንደበቴም እንዳትገድለኝ። በከንፈሮቼ የጥበብን ቁልፍ ማን ባኖረልኝ። መጽሐፈ ሲራክ ምዕራፍ 23 አቤቱ አባቴ የሕይወቴም ፈጣሪ በእነርሱ ምክር አትጣለኝ፣ በእነርሱም እንዳልጠፋ አትለየኝ። ልቡናዬን ማን በመከረልኝ ድንቁርናዬም የተወኝ ዘንድ በተናገሩብኝም ነገር ድል እንዳይነሱኝ፣ ለልቡናዬ ጥበብን ማን ባስተማራት በደሌ እንዳይበዛብኝ ኃጢአቴም እንዳይበረክትብኝ፣ በጠላቶቼም ፊት እንዳልወድቅ፣ ጠላቶቼም በእኔ ጥፋት ደስ እንዳይላቸው። ጌታዬ አባቴ የሕይወቴ ፈጣሪ ሆይ ዓይኔን የሚያሰታትን ነገር አታምጣብኝ። መጎምጀትንም ከኔ አረቅልኝ፣ ጥጋብ አይምጣብኝ፣ ቁንጣንም አያቀናጣኝ። ለክፉ ሰው ማሳለፈ አትስጠኝ። ልጆች ሆይ የአንደበቴን ምክር ስሙኝ። ቃሌን የጠበቀ አይሰነካከልም፣ አንደበቱንም የጠበቀ አይወድቅም። ኃጢአተኛ በስንፍን ነው ይያዛል፣ ተሳዳቢና ትዕቢተኛም በዚሁ ይሰነካከላሉ። ልጅ ሆይ ለአፍህ መሐላን አታስለምደው፣ በማልህም ጊዜ የቅዱሱን ስም ባሰታት ተጥራ ሁልጊዜ እየተመረመረ የሚገረፍ ባሪያ ቁስሩ እንደማይደርቅ እንደዚሁ ሲምን ሁልጊዜ የእግዚአብሔርን ስንባሰት የሚጠራ ሰው ከኃጢአት አይነጻም። መሐላን የሚያበዛ ሰው ኃጢአቱ ብዙ ነው፣ ከቤቱም መቅሠፍት አይርቅም። ቢያረጅም ኃጢአቱ አይተወውም። ቸልቢልም ኃጢአቱ እጥፍ ይሆንበታል፣ ፍዳው በቤቱ ሞልቷልና። ስለማለ እውነተኛ አይባልም። ሞትን የምታመጠው ቃል አለች። በያይቆብ ምርስት አትኖርም። ይህ ሁሉ በጻርቃን ዘንድ የለም፣ በኃጢአትም አይሰነካከሉም። በውስጡ ብዙ ኃጢአት አለና ከአንደበትህ የመዘባበት ነገር አይወጣ። አባትህንና እናትህን አስባቸው። መኳንንቶችህንም አገልግል። በፊታቸውም አተሳት ባልተወለድኩ እንዳትል የተወለድክበትንም ቀን እንዳትረግም በስንፍና እንዳትጠላ ሆን። በሰው ላይ መሳለቅን የለመደ ሰው መላ ሕይወቱን ብልህ አይሆንም። ኃጢአትን የሚያመጧት ሁለት ናቸው፣ ሦስተኛው ግን ሞትን ያመጣል። ቁጡ ሰውነት እንደሚቃጠል እሳት ናት። እስክታሰጥመውም ድረስ አትበርድም። በሰውነቱም የሚሰስን ሰው እሳትን እስኪያቃጥልላት ድረስ አይተውም። ለሴሰኛ ሰው እህሉን ሁሉ ያጣፍ ይጣፍ ይቅርታ ለሴሰኛ ሰው እህሉ ሁሉ ይጣፍጠዋል። እስኪሞትም ድረስ አያርፍም። ሚስቱን ትቱ የሚሄድ ሰው በልቡ ጊዜው ጨለማ ነው፣ የሚያየኝ የለም አጥር ይጋርደኛል፣ ከዚህ በኋላ ምን እፈራለሁ? የሚያውቀኝም የለም፣ ልዑልም ኃጢአቴን ይዘነጋልኛል አያስብብኝምም ይላል። ነገር ግን እንዳየው እንዳያየው የሰው ዓይንን ይፈራል። የእግዚአብሔርም ዓይን ከፀሐይ መቶ ሺህ ጊዜ እንዲበራ የሰውንም ሥራ ሁሉ እንደሚያይ ተሰውሮ የሚሠራንም ሥራ ሁሉ እንደሚያውቅ አያውቅም። ሁሉም ከመፈጠሩ በፊት በእርሱ ዘንድ የታወቀ ነው። ከጨረሰም በኋላ እንዲሁ ያደርገዋል እንዲህ ያደርገዋል። በከተማም መካከል ይበቀለዋል፣ ባልጠረጠረበትም ቦታ ያጠፈዋል። ባሏን ትታ የምትሄድ ሴት እንዲሁ ናት። ከሌላ ወንድ ልጅን ትወልዳለች። በእግዚአብሔር አንዲት ክደት አደረገች፣ ሁለተኛም ባሏን ከዳቸው፣ ሦስተኛም በሴሰኝነቱ አሳረቀች። ከሌላ ወንድም ልጅን ወለደች። እንዲህ ያለችው ሴት ትዋረዳለች፣ በልጆቿም ትገረፋለች። ዞሮቿ ይጠፋሉ፣ ቅርንጫፎቿም አያፍሩም። ስም አጠራሯም የተረገመ ይሆናል፣ ለቤቷም መርገምን ታወርሳለች። መርገሟና ውርደቷ ለዘላለም አይጠፋም። ያያት ሁሉ እግዚአብሔርን ከመፍራት የሚበልጥ የእግዚአብሔርንም ሕግ ከመጠበቅ የሚጣፈጥ እንደሌለ ያውቃል። መጽሐፈ ሲራክ ምዕራፍ 24 ጥበብ ራሷን ታመሰግናለች፣ በአሕዛብም መካከል ትመካለች፣ በልዑልም ጉባኤ ትናገራለች፣ በኃይሉም ፊት ትመካለች። እንዲህም አለች፣ እኔ ከልዑል አፍ ወጣሁ፣ ምድርንም እንደ ጉም ሸፈንኋት። እኔ በሰማይ ኖርኩ፣ ዙፋኔንም በደመና አምድ ላይ ዘረጋሁ። ብቻዬንም በሰማይ ዳርቻ ዞርኩ፣ በውቅያኖስ መካከልም ተመላለስኩ። በባሕር ማዕበልም ላይ በየብስ መካከል ሁሉ በሕዝቡና በአሕዛብ ሁሉ ጥሪትን አደረግሁ። ከዚህም ሁሉ በኋላ እረፍትን ፈለግኩ። እንግዲህ በማን ርስት አድራለሁ? ከዚህም በኋላ ሁሉን የፈጠረ አዘዘኝ። ፈጣሪም ማደሪያዬን አዘጋጀለኝ፣ እንዲህም አለኝ በያዕቆብ ደሪ ርስትሽም በእስራኤል ይሁን። ዓለም ሳይፈጠር ወለደኝ፣ ለዘላለሙም ከእርሱ አልለይም። በተቀደሰ ማደሪያውን በፊቱ አገለገልኩ፣ በጽዮንም አደርኩ። እንዲሁም በተወደደችው ከተማ አረፍኩ። ግዛቴም ባስገዛኝ በኢየሩሳሌም ነበር። በእግዚአብሔር ርስት እድል ፋንታ በከበረ ሕዝብ መካከል ስር ሰደድኩ። በሊባኖስ እንዳለ ዝግባ ከፍ ከፍ አልኩ። በኤረሞን ተራራ እንዳለ ዋንዛም ገነንኩ። በውሃ ዳር እንዳለ ዘንባባም ረዘምኩ። በኢያሪኮ እንዳለ ጽጌሬዳ በምድረ በዳ እንዳለች እንዳማረች የዘይት እንጨት መዓዛ የተወደደ ሆነ። እንደ ዋርካ ዛፍም ገነንኩ። መዓዛዬም እንደ ቀናነሞስና እንደ ደርሶን ሽቱ የተወደደ ሆነ። መዓዛዬም እንዳማረ ሽቱ መዓዛ ሆነ። እንደ ልባንጃና እንደ ጥርኝ ሰጡ ቃጤ እንደሚባል ሽቱም በደብተራ ወሪት እንዳለ እንደ ነጭ ጣን ማዕዛም የተወደደ ሆነ። ቅርንጫፎች እንደ ቡጥም ረዘሙ። ቅርንጫፎችም የክብርና የጌትነት ቅርንጫፎች ናቸው። እኔስ እንደተወደደ የወይን ሐረግ መወደድን አስገኘው። አበባይም የክብርና የባለጸግነት ፍሬ ነው። የምትወዱኝ ሰዎች ሁሉ ወደ እኔ ኑ፣ ከፍሬም ትጠግባላችሁ። ስም አጠራሪ ከማር ርስትነቴም ከሸንኮሪ ይልቅ ታፍጣልና፣ የሚበግቡኝም አይጠግቡኝም፣ የሚጠጡኝም አይሰለችኝም። የሚሰማኝም አያፍርም። ለእኔ የሚገዙ ሰዎች አይሰጡም። ይህ ሁሉ ነገር የልውል የሕጉ መጽሐፍ ነው። ስለ ያዕቆብም ወገኖች ርስት ሙሴ ያዘዘበት ሕግ ነው። በእግዚአብሔር የሚጸና አይደክምም። እርሱ ያጸናችሁ ዘንድ እርሱ ያጸናችሁ ዘንድ ተከተሉት። ሁሉን የሚችል ጌታ እግዚአብሔር ብቻ ነው፣ ከእርሱም በቀር ሌላ አዳኝ የለም። ጥበብን እንደ ኤፌሶን ፈሳሽ በሚያዝያም ወር እንደሚመላ እንደ ጤግሮስ ፈሳሽ የሚመላት እርሱ ነው። ምክርንም እንደ ኤፍራጥስ ፈሳሽ በአዝመራም ወራት እንደ ዮርዳኖስ ፈሳሽ የሚመላት እርሱ ነው። ጥበብን እንደ ብርሃን በወይን አዝመራ ወራትም እንደ አባይ ፈሳሽ የሚገልጣት እርሱ ነው። የመጀመሪያው አላወቃትም፣ የመጨረሻውም ፍለጋዋን አላገኝም። ሚስጥሯ ከባሕሩ ይልቅ ይበዛል፣ ምክሯም ከባሕሩ ጥልቀት ይልቅ ይጠልቃል። ከወንዝ እንደሚፈስ ውኃ ሆንኩ፣ እንደ መስኖ ውኃም ወደ ተክል ቦታ ገባሁ። እንዲህም አልኩ፤ የተክል ቦታዬን ላጠጣት፣ የጎመን ቦታዬን ላጠጣት ፈፋዬ እንደ ወንዝ ሆነልኝ፣ ወንዜም እንደ ባሕር ሆነልኝ። ዳግመኛም ጥበብን እንደ ጠዋት አበራታለሁ፣ እስከ ሩቅም ድረስ ብርሃኗን አሳያለሁ። ትምህርትን እንደ ትንቢት አፈሳታለሁ፣ ለዘላለምም ለልጅ ልጅ አጸናታለሁ። እንሆ የደከምኩ ለሚፈልጉኝ ሰዎች ሁሉ ነው እንጂ ለእኔ ብቻ እንዳይደለ እዩ። መጽሐፈ ሲራክ ምዕራፍ 25 በእነዚህ በሦስቱ ነገሮች ያማር ከሆንኩ በእግዚአብሔርና በሰው ፊትም ያማር ኮኜ ቆምኩ። እነዚህም በአንድ ልብ የሚተባበሩ ወንድማማቾች የባልንጀሮች ፍቅር፣ የባልና የሚስት ስምምነት ነው ናቸው። ሶስት አይነት ሰዎችን ሰውነቴ ፈጽማ ጠላቻቸው፣ ኑሯቸውም እጅግ አበሳጨኝ። እነዚህም ትዕቢተኛ ድሃ፣ ንፉግ ባለጸጋና አይምሮ የሌለው ሴሰኛ ሽማግሌ ናቸው። ከሕፃንነት ጀምረህ ያልተመከርክ በርጅና ጊዜ እንዴት ብልህ ትሆናለህ? ሽበት ፍርድ ሊሰጥ ይገባዋል። ሽማግሎችን መምከር ይገባቸዋል። ለሽማግሎችም ጥበብ ይገባቸዋል። ለታላላቅ ሰዎችም ጥበብን መማር ይገባቸዋል። የትምህርት ብዛት የሽማግሎች ዘውዳቸው ነው። መመኪያቸውም እግዚአብሔርን መፍራት ነው። በልቤ ያደነኳቸው ዘጠኝ ናቸው፣ አስረኛውን ግን በቃል ይናገራለሁ እነርሱም በልጆቹ ደስ የሚለው ሰው፣ በህይወቱም ሳለ የጠላቱን ውድቀት የሚያይ ሰው ናቸው። ልባም ሴትን ያገባ ብፁ ነው። በአንደበቱም ያልሳተ ሰው ብፁ ነው። ከእርሱ ላነሰ ሰው ያላደረ ብፁ ነው። እውቀትና ጥበብን ያገኛት ሰው የሚታዘዝለትን የሚያገኘ ሰው ብፁ ነው። ጥበብን ያገኘ ሰው እንዴት ታላቅ ነው! ነገር ግን እግዚአብሔርን የሚፈራ ይህን ይበልጠዋል። እግዚአብሔርን መፍራት ከሁሉ ትበልጣለች፣ እርሷንም የጠበቀ ሰውን የሚመስለው የለም። ከቁስል ሁሉ ይልቅ የልብ ቁስል ይከፋል፣ ከክፋትም ሁሉ የሴት ክፋት ትከፋለች። በሁሉም ብትወድቅ በጠላትህ እጅ አትውደቅ፣ ሁሉ ቢበቀልህ ጠላትህ አይበቀልህ። ከባብ ራስ የሚከፋ ራስ የለም፣ ከጠላትም ቂም የሚከፋ ቂም የለም። ከክፉ ሴት ጋር ከምትኖር ከአንበሶችና ከምድራወሪዎች ጋር መኖር ይሻላል። ክፋቷ መልኳን ይለውጠዋል፣ ፊቷንም እንደ ድብ መልክ ያጠቁረዋል። ባሏንም በባልንጀሮቹ መካከል ይንቁታል፣ መራራ ሐዘንንም ያሳዝኑታል፣ አስጨንቀውም ይይዙታል። ክፋት ሁሉ ከሴት ክፋት ታንሳለች፣ እርሷም ወደ ኃጢአት ዕድል ታደርሳለች። የአሸዋ ቅበት የሽማግሌዎችን እግራቸውን እንደሚያደግም እንዲሁ ቀባጣሪ ሴት የዋህ ባልን ታደክመዋለች። የሴት መልኳ አያስትህ፣ ሀብቷም አያስጎምጅህ፣ መቅሠፍትና ጥፋት ጽኑ ውርደትም ናትና። ሴት ባሏን ብትመግበው ቁጧ ቁጣን አለማክበርንና ብዙ ዘለፋን የተመላሽ ትሆናለች። ለልብ ቁስል ናት፣ ለፊትም ጥቁረት ናት፣ ለነፍስም ሐዘን ናት። እንዲሁ ባሏን የማታከብር ሴት እንደ ሽባጅና ልምሾ እንደሆነ እግር ናት። በመጀመሪያም ኃጢአት ከሴት ተገኘች፣ በእርሷን ምክንያት ሁላችን እንሞታለን። ለውሃ መፍሰሻ አታብጅለት፣ ለሴትም የልብህን ምስጢር አታውጣላት። እንደ ጠባይ ካልሆነች ትታት፣ ከሰውነትህም ለያት። ምዕራፍ 26 ይቀጥላል። ረድኤተ እግዚአብሔር አይለየን።